ነገር የተባለሽ አሸብን እንጂ በጣም ነበር የምንዋደደው የልጅነታችንን አስቢ። አይመጣ ነው መንገድ አስቢ። በጣም ርቦኛል። እቅርበኝ መጀመሪያ እቅርበኝ። ምንአረእ እንደዛ አይደለም ሰው ርቦኛል ብለሽ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ፀበል እንደጀመርኩኝ ሁላችሁ ታውቃላችሁ። እና ምንድን ነው አሁን ደግሞ ዛሬ በህልም የሚመጣችብኝ። ምንም በቃ ሰላም አጣው። እዛም ንስሐ አለመግባትም እሷ ቅርታ ካረገችልኝ ምንም ታጥቦ ጭቃ ነው የሚሆነው ብዬ እስኪ ቅርታ ካረገችልኝ ባለቤት ያዩ እንኳን ቅርታ አድርጋልኛለች። እሷንም ባለቤቴንም ቅርታ እጠይቃታለሁ። እንደ ድሮ ባንሆንም ቢያንስ በቃ በወንድምነትና በእህትነት እሺ ካለችኝ በዛ እስኪ ልሞክር ብዬ ነው። ሰላም አጣው። ውድ ቤተሰብ በጣም ሰው በቃ እኔ ሰውን አስቀይሜ መኖር አልፈልግም ከዚህ በኋላ። እና ስ እሺ ካለችኝ አዩ እንኳን አለች። አዩ ደውዬላት ነበርና እቤት እንዳለች አዩ እንኳን ስራ ነኝ አለችኝ። እቤት ነች እሷ እና ቅርታ ካረገችኝ ስ ልጠይቃት እና ተጋጠሉ። ጉድ ቤት ሰፈር መቼ ማሰለችዋችሁ እናንተን ራሱ ቅርታ መታረግ ይመስላል። ሰላም እኔም አንድ አስራ አምስት ቀን እንኳን ፀበል ውስጥ ቆይቼ በቃ ሁሉ ነገር ያለ ጭንቀት ሁሉ ይለቀኛል ብዬ አስባለሁ። እሷ ቅርታ ጋር አደረገችልኝ። ውድ ቤተሰብ እና ልሞክር እስኪ፣ ቅርታ ከቅርታ የሚበልጥ ነገር የለም መቼም አትብቻ አለው። ቢያንስ በቃ በ በእንደ ድሮዎችን ባንሆንም ቅርታ ጋር አደረገችልኝ ጠይቃትና

አዩ፣ ግርታ እንዳደረገችልኝ ታውቂያለሽ አይደለም? ቆይ፣ ስሚኝ። ቆይ፣ አትዝጊ። ቆይ፣ አስረዳሽ ቆይ

አይደለም። ብቻ ይቅርበኝ። እድሜ በሙሉ ጨረሰ። ዛሬ እኔ አሁን በትዳር ፈልጌሽ አይደለም። እኔ ቢያንስ ማለት ነው። ቆይ

ሃይማኖተኛ ሰው ያጠፋል። አትፍቻለሁ እኮ ሳላጠፋ አንድ አመት ብሎ በየሰው ቤት ከተሰቃየው በኋላ ነው ትንሽ እፎይ ስል ድጋሚ እኔ ደግሞ ሰላም አጣ። ሰላም ስታገኝ ሰላም አጣ አሁን

እድሜን በሙሉ ምጥ ጠርግ ላቤ ንብረት ልፋትን፣ አሁን ያለፈውን ነገር ተዩ። በቃ በእኔ ዙሪያ ያሉትን ሰዎች አሰቃይተ መግቢያ እኮ ማየት አልፈልግም ልንገር አይደለ ሳይ ራሱ በሽታ ነው የሚነሳብኝ። ቢያንስ ዝም በምንድን ያሳሰርኩ በስራ አይደለ እንዴ ንብረቴን ቀምተ የገዛል የወደፊት አይመጣ ነው መንገድ። ቢያዝ አስራ ምናምና ሀያ ምናምን አመታችን ነው። አሁን ከጭቅጭቁ አሁን ነው ሁሉ ነገር የተባለሽ አሸብን እንጂ በጣም ነበር የምንዋደደው። የልጅነታችንን አስቢ፣ አይመጣ ነው መንገድ አስቢ። ስለዚህ አሁን ይኸውልሽ ተይና ሁሉም ነገር ማለት ነው። ንብረትሽም አለ ያለውን ንብረት ትወስጃለሽ፣ በቃ በፍቅር ከሆነ እኮ በፍቅር ከሆነ ብዙ ነገር ብዙ ብዙ ብዙ ነገር ይቆናለ ሰው ልጅ። አንቺ በፀብ ስለመጣሽብኝ ነው ያን ሁሉ እንደዚያ ያደረኩሽ። አሁን ነው አሁን በሰላም ይቅርበኝ፣ በቃ ይቅርበኝ። በሰላም ትልጠመቅና አሉጣ ከፀበል በሰላም ትልጠመቅና አሉጣ እኮ ይቅርበኝ፣ ይቅርበኝ፣ ይቅርበኝ፣ ይቅርበኝ። በቃ አትፍቻለሁ፣ ይቅርበኝ እኔ ራሱ በቃ ጭንቅላቴ የራሱ ዝም ብዬ ነው እዛ ቁጭ። አሁን አዩ ይቅርታ ስታደርጊልኝ ምን ያክል ሸክም ከላይ ላይ ሸክም ነው የወረደልኝ። የምሬት ነው የምነግርሽ። ስለዚህ ይቅርታ አደርጊልኝ። ሌላ ነገር እኮ ምንም ነገር አላስቸግርሽም። በቃ ይቅር በል ይቅር በል ለእግዚአብሔር ብቻ የሰረት ዓመት ላቤን በጉልበት የተጫወተ አንድ ስል ወንድ ይዘሻል፣ አንድ እንዲ ብለሻል፣ እያልክ ስሜን እያልክ እሱንም ወሬ ነው ወሬ ሰምቼ ነው ወሬ ሰምቼ ነው። አክስቴን እንኳን እኮ ልደበድባት ይርተ ወሬ ሰምቼ ነው ወሬ ሰምቼ ነው። በቃ ለምን በሰው ወሬ ነው የምትመረው? አንተ ማለት ነው ከምንም በላይ ልቤን የሰበረ አንተ እኔን አታውቅኝ። ሌላ ወንድ ይዘሻል ብለህ ባልኮ ነገር ሰብቼ ነው፣ እሱንም ወሬ ሰብቼ ነው። እኔን ነው የምታውቀኝ፣ ሰው ወሬ ነው የምታምነው እኮ በቃ። በሰዓቱ ተናድጃ አለው ብዙ ነገሮች። አንድ ሰው እኮ ተናዶ እኮ ብዙ ነገር ያደርጋል እኮ፣ ብዙ ነገር። ብዙ ጊዜ ሆነን ከተለያየን፣ ስንት አመት ተለያይተናል። ለምን ፊት እንደነሳሽኝ፣ ለምን አዩ ጋም እዚህ ቁጭ ያን ሁሉ ሰዓት ያን ሁሉ ጊዜ እኔ እዛ እየጠበኩሽ አንቺ መጥተሽ መቀመጥሽ ራሱ ተናድጄ አለው በጣም ቤትሽን ትተሽ ቤትሽን ትተሽ አስወጣኝ። ሴት እየጠበከኝ ደበደበኝ፣ ተነስየኝ እና ያስወጣሁሽ በምን ምን ምን ምክንያት ታውቀዋለህ? ምን አድርገን እንደጠበከኝ እኮ። ታድያ ከዚያ በኋላ ደሞ ነይ ግቢ አላልኩሽም? ነይ ግቢ ቤትሽ አላልኩሽም እሷንም አሰጥቻታለው። ነይ ግቢ አልኩሽ እኮ። እሷን አሰጥቻታለው። ነይ ቤትሽ ግቢ አልኩሽ። ከዛ ደግሞ እኔ ገንዘብ ይዛለች ብለህ እኮ ነው ነይ ግቢ አልከኝ አደለም? በዛ ላይ ርቦኛል። ምንም ነገር ነገር ነገር በጣም ርቦኛል። እቅርበኝ መጀመሪያ እቅርበኝ ምግቡ ሰላም

ያው ይሄ ራሱ ቀላል ነገር አይደለም። ቅርብ ይያሉ ለእግዚአብሔር ብላኛለች። እንግዲህ ውድ ቤተሰብ እግዚአብሔር እስታቴ ራሱ ቀላል ነገር አይደለም። በቃ ትንሽ አሁን ትንሽ አረጋጋለሁ። እና ሁላችሁም ቅርታ ጠይቃችኋለሁ። በዚህ አጋጣሚ ውድ ቤተሰብ በጣም ማጥቻለሁ። ተናደዳችሁብኝም፣ ያስቀየምኳችሁ ሁሉ ይቅርበል። በቃ እና ያው ሰለባ ላይ እየተጠመኩ ነው። በጸሎት እርዱኝ። እንግዲህ በጸሎት አግዙኝ ፍርድ ቤተሰብ አመሰግናለሁ።